በአምናው አብይ ጾም ጊዜ ብዙ ፈተና አልቀለለላችሁም? ሳታውቁት ቀሎላችሁ እኮ ነው፣ ሳታውቁት ስለቀለለላችሁ ነው እንጂ ሁላችን። ለእኔም ለእናንተም የዘንድሮ አብይ ጾም ሲያበቃ አንዳንድ ሸክም ይቀልልናል ብያችሁ ነበር። አምና በአብይ ጾም ትምህርታችን ስላላወቅ ነው እንጂ ቀሎልናል። ደግሞ እግዚአብሔር እንደ ሰው ስላልሆነ ልጄ ስማ በዚህ ሁለት ሳምንት ውስጥ እንደዚህ እንደዚህ አድርጌልሃለሁ እያለ አይናገርም እንደ ሰው ደግ ስለሆነ እሱ ፍጡር ቢሆን ግን ውለታውን ለማሳውቆ ሰሞኑን ያደረኩልን ታውቃለህ ውሎ ይናገራል። እግዚአብሔር ግን እንደዚያ ስለማያደርግ ነው እንጂ አምናሁን ብዙ ሸክም አሳልፎልናል። አሁን በሚመጣው ጾመ ነቢያት ደግሞ መድሃን ያለም ብዙ ሸክም ያሳልፍልናል፣ ያሳልፍልን ደግሞ ብዙ ሸክም ለብቻ የብቻችን የግላችን እንደ ቤተ ክርስቲያንም እንደ ሀገርም ብዙ ሸክም አለብን እውነት ለመናገር ሁላችንም የቆምን እንመስላለን እንጂ እየተንገዳገድን ነው ያለ ነው የሁላችንም ሸክም ከብዶና ያለ ነው ያን ሸክም መድኃኔ ዓለም ያንከባልልን እንዲው በዚህ ጾም አሁን የመጣው ጾመ ነቢያት አባቶች እንዲያው ትልልቅ ችግር ፈተውበትን የእኛንም ችግር በዚህ ጾም ይፍታልን ስለዚህ እንኳን አደረሳችሁ እንዴ ችግር የሚፈታበት ሸክም የሚቀልበት ፈተና የሚታለፍበት ከሆነማ እንዲያው በድጋሜ ሁላችሁን እንኳን ደስ ያላችሁ አዎ እሱ ነው እንግዲህ።